የዓለም አቀፉ አትሌቲክስ ፌዴሬሽን በጎርጎሮሳውያኑ 2018 የዓለም አትሌቲክስ ቅርስ የክብር እውቅናን መስጠት ሲጀምር ለአትሌቲክሱ ስፖርት እድገት ብሎም ታዋቂነት አስተዋጽኦ ያደረጉ አካላት እውቅና ይገባቸዋል በሚል ነው። ኢትዮጵያ የታዋቂ አትሌቶች ምድር እንዲሁም የአትሌቲክስ ስፖርት በከፍተኛ ደረጃ የሚወደድባት እንደመሆኗ ለዓለም አትሌቲክስ እድገት አስተዋጽኦ ከፍተኛ ነው የሚሉት የዓለም አቀፉ አትሌቲክስ ፌዴሬሽን የዓለም አትሌቲክስ ቅርሶች ዳይሬክተር ክሪስ ተርነር በዚህም ለታላቁ ሩጫ በኢትዮጵያ ና ለጀግናው አትሌት አበበ ቢቂላ እውቅና መሰጠቱን ተናግረዋል። በአዲስ አበባ ከተማ የሚካሄደውና የአስር ኪሎ ሜትር ሩጫ ውድድር የሆነው ታላቁ ሩጫ በኢትዮጵያ በመጪው እሁድ 25ኛ ዓመቱን ያከብራል። ስለዚህም የዓለም የሩጫ ውድድር ቅርስ እውቅናና ደረጃን ያሟላል። በሀያ አምስት ዓመት ቆይታው ከሁለት መቶ በላይ የሩጫ ውድድሮችን በኢትዮጵያ ማዘጋጅቷል። እነዚህ በየጊዜው መነጋገሪያ የሆኑ ውድድሮችም በሀገሪቱ ለአትሌቲክስ እድገት ያላቸው አስተዋጽኦም ከፍተኛ መሆኑ አያጠያይቅም። ለወጣት አትሌቶች እድገት እንደ ጤና፣ ትምህርት ለመሳሰሉ ማህበራዊ ጉዳዮችም አስተዋጽኦ በማድረግ በኩል ሚናቸው ከፍተኛ ነው። ይህ እውቅና ስለተሰጣቸውም እንኳን ደስ ያላችሁ እያልኩ እውቅናው በብሔራዊ ሙዚየም እንዲቀመጥም በመፍቀዱ አመሰግናለሁ። በሌላ በኩል በጎርጎሮሲያውያኑ 2018 የዓለም አትሌቲክስ ቅርስ የክብር እውቅናን መስጠት ስንጀምር 12 የሚደርሱ ቀደምት እውቅናው የሚገባቸው አካላት በመለየት ነው። ከነዚህ ቀደምት የአትሌቲክሱ ተላላቆች መካከል ታዲያም አንዱ የእናንተው ጀግና አበበ ቢቂላ ነበረም። ዛሬ ታዲያም የዛን ጊዜ ለአበበ ቢቂላ የተሰጠው እውቅና ከታላቁ ሩጫ በኢትዮጵያ አጠገብ በብሔራዊ ሙዚየም እንዲቀመጥም አድርገናል የኢትዮጵያ ቅርስ ባለስልጣን ምክትል ዋና ዳይሬክተር አቶ ኤልያስ ሽኩር የክብር እውቅናዎቹ በብሔራዊ ሙዚየም እንዲቀመጡ የተደረጉበት ምክንያት ሀገርን በላቀ ደረጃ በሚያስተዋውቁ ሁነቶች የተገኙ በመሆናቸው ነው ብለዋል የኢትዮጵያ ቅርስ ባለስልጣን ከሚሰራቸው በርካታ ቅርስ ነክ ጉዳዮች በተጓዳጅ በኢትዮጵያ ብሔራዊ ሙዚየም አማካኝነት በሀገራችን የሚከናወኑ አቻና ሀገራዊ ሁነቶች አብሮ በመስራት በማስተናገድ ብሎም የሀገራችን መልካም ገጽታ በሚገነቡ ተግባራት በማካሄድ በመተባበር ሰፋፊ ስራዎች በመስራት ላይ ይገኛል። ከነዚህ ተጽዕኖ ፈጣሪና ወሳኝ ኩነቶች መካከል በዛሬ ዕለት የዓለም አትሌቲክስ ማህበር በኩል ለሀገራችን ኢትዮጵያ የተሰጣትን የታላቁ ሩጫ በኢትዮጵያ እውቅና እና ከኢትዮጵያ አልፎ ለመላ አፍሪካውያን ጥቁር ህዝቦች የይቻላ አስተሳሰብ በተግባር ያስመሰከርንበትን ብሎም ኢትዮጵያ ለዓለም በማስተዋወቅ ረገድ ከፍተኛ ሚና የተጫወተችው የሁል ጊዜም ብርቅያችን የሆነውን የሻለቃ አትሌት አበበ ቢቂላ የ1960 እና የ1964 ድሎችን የክብር አርማው የርክብክብ መድረክ ማንሳት ይቻላል። ታላቁ ሩጫ በኢትዮጵያ በአትሌቲክሱ ዓለም ያሉ ባለድርሻዎችን ከጊዜ ወደ ጊዜ በስፋት እያሰባሰበ መሆኑን የተናገረው አትሌት ሻለቃ ኃይሌ ገብረሥላሴ ታላቁ ሩጫ በኢትዮጵያ አሁን ላይ ለደረሰበት ደረጃ የአዲስ አበባ ከተማ አስተዳደር ድጋፍ ከፍተኛ መሆኑን ተናግሯል። ዛሬ እንግዲህ እዚህ የተገኙት ሰዎች በጣም በርካታ ድለኞች ነን፣ ድለኞች ነን። ለምን እዚህ ውስጥ መሀላችን ያሉ ከባንክ ኦፍ አሜሪካ ቦስተን ማራቶን ቺካጎ ማራቶን ኦርጋናይዘሮች አምስቱ ስድስቱ ኮንቴነንት እዚህ መሀላችን አሉ እንዲሁም ኔበራችን ሞሰስ ታኑይ ዳንኤል ኮመን እንደ ካሊድ ካኑቺን አይዶል ነው ምን ሀሎቻችሁ እንደምታውቁት አንዴ ማራቶን መጀመሪያ ሄጄ ጠብጥቦ ጠብጥቦ እሱ አሸነፈኝና ካሊድ ካኑቺ ብዙዎች ነው ያሉት በተለይ በተለይ የአዲስ አበባ አስተዳደር ክቡር ከንቲባ በጣም አድርገን የምናመሰግነው ሀያ አምስት ዓመት ለመድረስ የእናንተ ቢሮ ያደረገው የሰራው ስራ እጅግ እጅግ በእውነት ይሄ ነው ልለው አልችልም። የዓለም አቀፉ አትሌቲክስ ፌዴሬሽን የዓለም አትሌቲክስ ቅርሶች ዳይሬክተር ክሪስ ተርነር በቅርስ ስብስባቸው ያስቀመጡትን በጎርጎሮሳውያኑ 1999 አትሌት ኃይሌ ገብረ ስላሴ በስፔን ሲቪያ ያሸነፈበትን የራሱን ማሊያና በተለየ ሁኔታ ያሰሩለትን ኒሻን አበርክተውለታል።